የ2017 ዓ.ም ዓለም አቀፍ የሴቶች ቀን በሀገራችን ለ49ኛ በዓለማችን ደግሞ ለ114ኛ ጊዜ ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ቃል በተለያዩ ሴክተር መስሪያ ቤቶች እየተከበረ ይገኛል። ይህንንም የሲዳማ ክልል የኮንስትራክሽን ባለስልጣንም እለቱን በተለያዩ ዝግጅቶች አክብሮ ውሏል። በአከባበሩ ወቅት የባለስልጣኑ ዋና ዳይሬክተር አቶ መብራቴ መለሰ ያለ ሴቶች የልማት ስራዎችን ማሳካት እንደማይቻል ገልጸው ባለስልጣኑም በህግ ከተሰጠው ተግባርና ኃላፊነት ውስጥ የሴቶችን ተሳትፎ ማላቅ እንዳለበት በግልጽ ስለመቀመጡ ነው ያነሱት። በቤትም በማህበረሰብ ውስጥም በመንግስትና በሌሎች ስራዎችም ሴቶች ካልተሳተፉ ለውጥን ማረጋገጥ አንችልም። ደንብ 21 ይሄ ባለስልጣንና ስልጣንና ተግባር የተሰጠው ደንብ 21 ህዝባር 2014 ላይ በኮንስትራሽን ኢንዳስትሪ ላይ የሴቶች እና የህፃናት ተሳትፎና ደህንነት እንድረጋገጥ የበኩሉን ድርሻ ይወጣል ይላል። ስለዚህ ይህን ያነሳሁት ለምንድን ነው? እኛ የምናከብረው ማርችትን በተባባሪነት ብቻ ሳይሆን እንድንተገብረው የተሰጠን ምን ስለሆነ ስልጣን ስለሆነ ነው የምናከብረው። ስለዚህ በፕሮጀክቶች ላይ በግልም ሆኑ የግልም በመንግስት ይሰራ መንግስታዊ ባልሆነ ድርጅት ይሰራ በየትኛውም አካባቢ የሴቶች ደህንነት በስራ ላይ አጠቃላይ የሴቶች ተሳትፎና ተጠቃሚነት ከወንዶች እኩል ስለመሆኑ ማረጋገጥ፣ መከታተል፣ ይህን ማስተካከል የተሰጠን ስልጣንና ኃላፊነት መሆኑን አውቀን ይህን ማድረግ ይጠበቅብናል። ይህ በእንዲህ እንዳለም ከዘጠና በላይ ለሚሆኑ ለአቅመ ደካማ የማህበረሰብ ክፍሎች ባለስልጣኑ ድጋፍ ያደረገ ሲሆን የማንነት መገለጫ የሆነው የሲዳማ ብሔር ዘመን መለወጫ በዓል ፍቼ ጨምበላላን ለማክበር ውይይት ስለመደረጉ ዋና ዳይሬክተሩ አንስተው እንኳን አደረሰን አደረሳችሁም ብለዋል። ማርቼትን በማስመልከት ለተለያየ አቅም ላጡ ወገኖች ከክልሉ ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ እና ከጤና ቢሮ ጋር መረጃ በመውሰድ የተለያየ የምግብ ድጋፍ አድርገናል። የሴቶችን ተሳታፊነት፣ እኩል ተጠቃሚነት፣ እኩል ክፍያ የሚለው ላይ ሁሉም የድርሻውን ወጣ ይሆናል። እሱንም አቅደን እየሰራን ነው ያለው። የውይይቱ ተሳታፊዎች አቶ እያሱ ቦሮጄና ወይዘሮ ጽጌ ሙሴ የሴቶችን ቀን ከማክበር ባሻገር አቅመ ደካሞችን መርዳትና ከተረጂነት የማላቀቅ ስራዎች መሰራት እንዳለባቸው አመላክተዋል። መንግስት እንግዲህ በየቢሮውም ሊሆን ይችላል፣ በሌሎች አደረጃጀቶች የሴቶችን እኩልነትና ተጠቃሚነትን ለማረጋገጥ ጠንከር ባለ ሁኔታ መደገፍና ተግባራዊ በማድረግ በጥንካሬ መስራት አለበት ብዬ አምናለሁ። በየትኛውም በስራ ሁኔታዎችም ሊሆን ይችላል። በማህበራዊ ግንኙነቶቻችን ጠንከር ባለ ሁኔታ ያው ማክበር አለብኝ ብዬ አምናለሁ። የሴቶች በዓል ሲከበር ለአካል ጉዳተኞች፣ ለአረጋቢያን ለተለያዩ ለተጋላጭ ለሆኑ ማህበረሰቦች ወላጅ አልባ ለሆኑ ለብዙ ሰዎች ነው ድጋፍ እየተደረገ ቤት የሚገኘው ና ግዴታችን ነው። የስብህና መደገፍ ሰውን ለመርዳት ሰው መሆን በቂ ነው የሚባል ነገር አለ ና ሁሉም ሰው የራሱን ድርሻ በተቻለው መጠን ሰውን ቢረዳ፣ እችን ከባዷን ጊዜ ተቻችለን ብናልፍ። እርዳታ ማድረግ ብቻ ሳይሆን ግንዛቤ ፈጥረን ስራ እንዲሰሩ ሁሉም ጤናማ የሆኑ ሙሉ አካል ያላቸው ማንኛውም ሙያ ላይ ሰርቶ መብላት የሚችልበት ከልመና ወጥቶ ስራ ሳይንቅ ስራዎች ላይ ስንፍናን ሳያሳይ የትኛውም ስራ ላይ ገብቶ ራሱን ማስተዳደር እንዲችል በቂ ግንዛቤ የተፈጠረበት መድረክ ነው። የአይነት ድጋፉን ከባለስልጣኑ አመራር እና ሰራተኞች ባሻገር አጋዥ የህንፃ ተቋራጮች አስተዋጽኦ ያደረጉ ሲሆን ይህ በቀጣይነት ተጠናክሮ እንደሚቀጥልም ተናግረዋል። አቅም ደካማ ወገኖቻችን በአይነት ድጋፍ ያደረግንበት እንትን ነው። በጣም ደስ ይላል። አሁን በቁጥር ዘጠና የሚሆኑት ደካማ አቅም ደካማ ወገኖቻችን እየደገፍንበት ሁኔታና ተቋራጮች ያው ገንዘብ አዋተን በአይነት እንትን የሚባልበትን ሁኔታ ነው እንትን ነው ያዘጋጀ ነው ራሳችንን አስተዋጽኦ እና አካታች አደረግን ብዙ ውጤት እናመጣለን ብዬ አስባለሁ። ሌሎችም ተቋራጮች ደግሞ ይህንን እንዲያደርጉ ነው መክረው። ድጋፍ የተደረገላቸው አካላት የክልሉ ኮንስትራክሽን ባለስልጣን ላደረገልን እገዛ አስደስቶናል፣ እናመሰግናለንም ብለዋል። ባለስልጣን መስሪያ ቤቱ ድጋፍ ላደረጉና ላስተባበሩ አካላት የምስጋናና የምስክር ወረቀት ተበርክቶላቸዋል።